መጽሐፍ ቅዱስ እንደሚነግረን ከ12 ዓመቷ ጀምሮ ደም የሚፈሳት ዘመኗን በሙሉ ከሰው ተገላ ተነጠላ ለብቻዋ ትኖር ነበር። በዚያ ዘመን ከነበሩ ከባለ ብዙ መድኃኒቶች እጅግ ደከመች፣ ገንዘቧን ሁሉ ሰጥታ ጨረሰች። ነገር ግን እጅግ መሟ እየተባባሰና እየጸናባት መጣ። መዳን የሚባል ነገር በህይወቷ ፈጽሞ የማታሰበውና የምታልመው አልነበረም። ነገር ግን የጌታችንና የመድኃኒታችን የኢየሱስ ክርስቶስን ታምራት በሰማች ጊዜ ልቧ ከፍተኛ ተስፋን አለመለመ። እናም የኢየሱስን የቀሚሱን ጫፍ ብቻ ብትነካ ከህመሟ እንደምትፈወስ አመነች። ይሄ የአንዲት ህይወቷን በሙሉ ደም እየፈሰሳት ከሰው ተነጥላ የኖረችና ኢየሱስን የቀሚሱን ጫፍ ብቻ ብትነካ ከህይወት ዘመን ደዌዋ ስለተፈወሰች አንዲት ሴት ታሪክ ነው። እስከ ፍጻሜው አብራችን ቆዩ። ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ በየለቱ የሚለቃቸውን አስተማሪና መንፈሳዊ ቪዲዮዎችን ተከታተሉ። ስለዚች የኢየሱስን ቀሚስ ስትነካ ህይወቷ ስለተቀየረላት ሴት ከማውራታችን በፊት አስቀድመን እግዚአብሔር ለሙሴና ለአሮን የነገራቸው እናስታውስ። እግዚአብሔር እንዲህ ብሎ ነገራቸው፤ ከሰውነቱ ደም የሚፈሰው ሰው ቢኖር ስለሚፈሰው ነገር እርኩስ ነው። ከሰውነቱም ፈሳሽ የሚፈሰው ፈሳሹ እየፈሰሰ በሚኖርበት ጊዜ ሁሉ እርኩስ ነው። የሚቀመጥበትም ነገር ሁሉ እርኩስ ነው። መኝታውንም የሚነካ ሰው ሁሉ ልብሱን ይጠብ። ፈሳሽ ነገር ያለበት ሰው በተቀመጠበት ነገር ላይ የሚቀመጥ ሰው ልብሱን ይጠብ ብሎ እግዚአብሔር ለሙሴና ለአሮን ነግሯቸው ነበር። እግዚአብሔርም ለሙሴ ሴት ልጅ ከግዳጇ ቀን ሌላ ደሟ ብዙ ቀን ቢፈስ በዚህ ወራት በፈሳሿ እርኩስነት እርኩስትናት እርሷን የሚነካ ሁሉ እርኩስ ነው ሲል ነግሮታል። በዚህ ምክንያት ደም የሚፈሳት ሴት እንደ ኃጢአተኛ፣ እንደ በደለኛ ስለምትታይ በሁሉን ሰው ትገለል ነበር። ይቺ ሴትም በዘመኗ ቤተሰቦቿን፣ ዘመዶቿን፣ ጓደኞቿን ሁሉ ቀርባቸው አታውቅም። ምክንያቱም እርሷን የነካ ሁሉ እርኩስ ይሆናል። በዘመኗ የምትወደውን ማንኛውንም ሰው በእጇ አቅፍ አታውቅም ፈጽሞ። በበዓላትም ሆነ በድግስ ላይ ተገኝታ አታውቅም። ህይወቷን በሙሉ በብቸኝነት ማንም ሲያዝንላት በለቅሶ በሐዘን ትኖር ነበር። መጽሐፍ ቅዱስ እንደሚነግረን ይቺ ሴት ከ12 ዓመቷ ጀምሮ ደም ሲፈሳት እንደኖረና ወደ ብዙ የመድኃኒት አዋቂዎች ብዙ ደክማለች። ያላትን ገንዘብ ሁሉ ሰጥታ ጨረሰች። ይህን ሁሉ ብታደርግ ህመሟ መቼም ይቀል ሆነና የበለጠ ተባብሶና ተጠናክሮ ሕይወቷን በሙሉ እየደማች እንድትሞት የተፈረደባት ሴት እንደሆነች እያሰበች ትኖራለች። የማያቋረጥ ደም ከሰውነቷ እየፈሰሳት አሁንም ከህመሟ እንደምትድን አንድ ቀን እንደምትፈወስ ተስፋ ነበራት። ቀናት በቀናት ላይ ተደመሩ። ዓመታትም አልፈው ዓመታት ተተኩ። በእያንዳንዷ ቀን እንደምትፈወስና ከህመሟ እንደምትገላገል ተስፋዋን አጽንታ ትጠባበቅ ነበር። ስቃይዋ ቢበረታም፣ ፈተናዋ በየቀኑ ቢበዛም፣ ሕይወቷን በሙሉ የምትጠይቀውን ጥያቄ የሚመልስላት ፈጣሪ እንዳላት ታምናለች። ደከመኝ ሰለች ሳትል የመድኃኒት አዋቂዎችን ደጅ ትጠና ነበር። እናድንሻለን እያሉ ቃል የሚገቡላት መድኃኒተኞች ሁሉ ያላቸውን መድኃኒት ሰጥቷት፣ ጊዜያት በሄዱ ቁጥር ግን አንዳቸውን ባለመድኃኒቶች የሰጧት መድኃኒት እርሷን ሊፈውሳት አልቻለም። ህመሟም ጸናባት። እለት ከዕለት ገለዋ እየመነመነ አካሏ እየደከመ ይሄዳል እየባሰባትና እየጸናባትም ቢሆን በልቧ ውስጥ ተስፋ ተጸንሷል። እያንዳንዱ የምትወስደው የመድኃኒት ሙከራ ህመሟ እንዲያባበስባትም ተስፋ ስለማትቆርጥ በየዕለቱ ወደ መድኃኒተኞች ዘንድ ትዘልቃለች። በመጽሐፈ ምሳሌ ምዕራፍ 13 ከቁጥር 12 እንደዚህ ይላል፣ ድህነት ወደ እርሱ እስከምትመጣ በተስፋ ከሚጠብቅ ሰው ሰውነቱን መርዳት የሚጀምር ይሻላል፣ መልካም ምኞት ግን የሕይወት ዛፍ ናት ሲል ተጽፏል። ለዚህች ሴት ወደ እርሱ ቀርቦ የሚፈውሳትን ማግኘት በዝምታ መጠበቅ የማይቻልና ፈጽሞ የማታስበው ነገር ሆኖባታል። ዓመታት አልፈው ዓመታት ሲተኩ፣ ቀናት ቀናትን እየወለዱ ህመሟም እያደር ቢባባስባትም በልቧ ጨርሶ የማይጠፋ የተስፋ ጭላንጭል ይታያል። የምታልመው ተስፋ ሁሉ ግን ከንቱ ህልም የሆነባት ሲመስላት፣ በየዕለቱ ታለቅስና ታነባለች። ጌታ ሆይ እኔ ለምን ተፈጠርኩ እያለች ትጮኋለች። ለዓመታት በቀቢጠ ተስፋ በድካምና በብዙ ፈተና አልፋም ምንም ለውጥ ሳታይ ገንዘቧን ሁሉ ለባለመድኃኒቶች ሰጥታ ከጨረሰች በኋላ በድንገት ከኢየሩሳሌም ሕይወቷን ለዘላለም የቀየረውን ብስራታዊ ዜና ሰማች። በኢየሩሳሌም የኢየሱስን መምጣትና ብዙ ታምራት ማድረጉን ሰማች። ኢየሱስ በሄደበት ሁሉ ድውያንን እየፈወሰ የታወሩትን ዓይናቸውን እያበራ የጎበጡትን እያቀና የሞቱትን እያስነሳ በደረሰበት ሁሉ ሰዎችን እየፈወሰ የሚሄድ የእግዚአብሔር አንድያ ልጅ መሆኑ ተነገራት። ይቺ ሴት ይህን ኢየሱስን ተአምር በሰማች ጊዜ ዳግም በልቧ ውስጥ የተስፋ ብርሃን ተቀጣጠለ። የመዳን ተስፋዋ ጨልሞባት፣ ዙሪያዋን ጨለማ ውጧት በተቀመጠችበት ዳግመኛ በምድር ጠቢባን፣ በመድኃኒተኞች ያጣችውን ድህነት ከሁሉ በላይ የሆነው የፍጥረታት ሁሉ ጌታ ኢየሱስ ሁሉንም ታሪኳን እንደሚቀይርላት በቅጽበት አመነች። በመጽሐፍ ቅዱስ ስለ እምነት በዕብራውያን መልእክት ምዕራፍ 11 ከቁጥር 1 እንዲህ ይላል። እምነትስ ተስፋ ስለምናደርገው ነገር የምታረጋግጥ የምናየውን ነገር የምታስረዳ ናት ተብሎ ተጽፏል። ይቺ ሴት እምነቷን አጽንታ ለዓመታት ጤናዋን ለመመለስ ደከመኝ ሰለችኝ ሳትል የመድኃኒተኞችን ደጅ ጠንታለች። እምነት ሕይወቷን ቀጥ አድርጎ ያቆመው ብቸኛ ምሰሶ ነው። በዚህ ጊዜ ነበር ወደ ኢየሱስ ሄዳ ዘመኗን በሙሉ የያዛት እንደወይ ለማራገፍ የወሰነችው። በጠቢባን ልትፈወስ ያልቻለችውን ስቃይዋን በኢየሱስ እንደምትድን በሙሉ ልቧ አመነች። አካሏ መንምኖ ገላዋ በላይዋ ላይ እንደ ጨርቅ እያለቀ አዲስ የብርሃን መንገድ ታያት። የኢየሱስን ማዳን ቅንጣት ያህል አልተጠራጠረችም። ስቃይና መከራ ሳይታክቱ ያደከሙትን ገላዋን ሸካክፋ አቅጣጫዋን ወደ ኢየሱስ አድርጋ ለመጓዝ ተነሳች። ምንም እንኳን በልቧ ታላቅ እምነትና ተስፋ ቢኖራትም ወደ ኢየሱስ ለመቅረብ በጣም አስቸጋሪና ፈታኝ እንደሆነ ታውቃለች። ወደ ኢየሱስ እንኳን ቀርባ ፈውስ ለማግኘት እንዳትችል የሚያደርጓትን በኢየሱስ ዙሪያ ያሉ ሰዎችን እርሱን እንድታይ እንደማይፈቅዱላት ታውቃለች። ሰው ሁሉ በሕመሟ ምክንያት እንደ ኃጢአተኛ፣ እንደ ርኩስ እንደሆነች ስለሚያስቡ በአደባባይ ሰው በተሰበሰበበት ቦታ ሊያዋሯት አይፈልጉም። ይህን ሁሉ ብታውቅም በደከም አካሏ በእንጥፍጣፊ አቅም ያላትን ወኔ ሁሉ ጠቅልላ ሰዎች ምንም የሚያደርጓት ምንም ነገር ይበሏት ቅንጣት እንኳን ሳትጨነቅ ወደ ኢየሱስ የሚወስደውን መንገድ ጠራረገች። ወደ ኢየሱስ በደረሰች ጊዜ በአደባባይ ቁጥር የሌለው ህዝብ ከቦት፣ ብዙዎች እርሱን ለማየት እየተገፋፉ አካባቢውን ሞልተውታል። የእርሱን ድምፅ ለመስማት የተሰለፈው ህዝብ በአደባባዩ አልፎ መንገዱን መተላለፊያ እስከሚጠፋ ድረስ አጨናንቀውታል። ህዝቡ ሁሉ ለመባረክ አሰፍስፎ ኢየሱስን ከቦ በሚያዳምጥበት በአደባባዩ የተሰበሰበውን ህዝብ በእጆቿ ገለል ገለል እያደረገች ወደ መሀል ለመዝለቅ ወሰነች። ታዲያ በዚያ ያሉ ሁሉ የእርሷን ማንነት፣ ህመሟን የሚያውቁ ስለሆኑ ማንንም ሰው በእጆቿ መንካት እንደማትችል ታውቃለች። ምክንያቱም በሙሴ ህግ ደም የሚፈሳት ሴት እርኩስት እንደሆነችና እርሷን የነካ ሁሉ እርኩስ እንደሆነ ይቆጠራል። በዚህ ቅጽበት ብቸኛው ያላት አማራጭና ድህነት ኢየሱስ በመሆኑ ስለ ስርዓቱና ስለ ህጉ ምንም አልተጨነቀችም። በዚያች አፍታ ወደ ኢየሱስ ቀርባ የቀሚሱን ጫፍ ብቻ ብትነካ ከህመሟ እንደምትፈወስ ከልቧ አመነች። በሀሳቧ ኢየሱስን ማናገርና እንዲፈውሳት ስለመጠየቅ እንኳን አልታሰባትም። የቀሚሱን ጫፍ በእጆቿ መንካት ብቻ ከህይወት ዘመን ስቃይዋ እንደሚገለግላት ከህይወት ዘመን ስቃይዋ እንደሚገላግላት ታምናለች። የእምነቷ በአደባባይ የተሰበሰበውን ህዝብ አልፋ ወደ ኢየሱስ እንድትቀርብ አበረታት። እርሷም በፍርሃትና በጸጥታ አንገቷን ደፍታ በቀስታ የተሰበሰበውን ህዝብ አልፋ መራመድ ጀመረች። ኢየሱስ ወደ ቆመበት ስፍራም በተጠጋች ጊዜ ልቧ በፍርሃት ደከመች። በድንጋጤ ወደ እርሱ ልትደርስ ጥቂት እርምጃ ሲቀራት ተንቀጥቅጣ ወደቀች። በዚህ ጊዜ ከወደቀችበት አንድ እርምጃ እጇን ወደፊት ልካ የኢየሱስን የቀሚሱን ጫፍ በእጆቿ ዳበሰች። ወዲያውኑ የደሟ ምንጭ ደረቀ። ለአፍታ ዘመኗን በሙሉ የያዛት ህመም ከሰውነቷ ወጥቶ ሲሄድ ተሰማት። በጥንካሬ በኃይል ከመሬት ተነስታ በሁለት እግሮቿ ቀጥ ብላ ቆመች። ለመጀመሪያ ጊዜ ገለዋ ሲታደስ ተሰማት። ትናንት ያለማቋረጥ ያጥባት የነበረው ፈሳሽ ደም ቀጥ አለ። ማንም በመድኃኒት ያልፈወሳትን ኢየሱስ በእጁ እንኳን ሳይነካት በእምነቷ ብቻ ፈውስን አገኘች። እንባዋ ያለማቋረጥ በፊቷ ላይ ይፈስ ጀመር። የአሁኑ እንባ ግን የሐዘንና ተስፋ መቁረጥ አልነበረም። በውስጧ የሰፈነው ሰላምና የእምነቱ ኃይል ነበር። በማርቆስ ወንጌል ምዕራፍ 9 ከቁጥር 9 እንደተጻፈው በእኔ ለሚያምኑ ሁሉ ይቻላል የሚለው ቃል በዚች ሴት ላይ ተፈጸመ። ጌታችን ኢየሱስም አንዳች የመዳን ኃይል ከእርሱ ሲወጣ ታወቀውና ድንገት ዞር አለ። ሕዝቡ ሁሉ የሚሆኑን በጽሞና አይናቸውን ተክለው መከታተል ጀመሩ። ኢየሱስም እርምጃውን ገታ አድርጎ ልብሴን ማን ዳሰሰ አላቸው። ሁሉም ካዱ። ጴጥሮስ ግን መምህር ሆይ፣ ሰው እየገፋህና እያስጨነቀ ነው እንዴት ማን ዳሰሰኝ ትላለህ አለው። ጴጥሮስ ምን እንደተፈጠረ ሊረዳ አልቻለም። ኢየሱስ ግን ምህረትን፣ ድህነትን ፈልገው የዳሰሱትን ንጹህ ልቧን በመዳፎቿ በኩል ተመልክቷል። ኢየሱስ የዳሰሰኝ ሰው አለ፣ ከኔ የምህረት ኃይል ሲወጣ ታውቆኛል አላቸው። ሴቲቱም ኢየሱስ እርሷን እንደሚፈልጋት ስታይ እየተንቀጠቀጠች ሄዳ አሰገደችለት። ኢየሱስም ሁለት እጆቿን ይዞ ከተደፋችበት ቀና አደረጋት። በሕዝቡም ፊት ለኢየሱስ በብዙ መድኃኒተኞች ጋር ሄዳ ሕኛዋን በሙሉ ገንዘቧን መጨረሷን፣ የእርሱንም የቀሚሱን ጫፍ ስትዳስስ ደሟ እንደቆመላት ለኢየሱስ በሕዝቡ መሃል መሰከረች። ኢየሱስን የከበቡት በሙሉ በግርምትና ባድናቆት በጸጥታ ማዳመጥ ጀመሩ። ግማሾቹ በርህራሄ፣ የቀሩት ደግሞ በዝምታም ሴቷን በመጸየፍ ይመለከቷታል። ነገር ግን ኢየሱስ ሁሌም የፍቅር የድህነት አምላክ ነውና ሴቷን ስለ ህይወቷ የነገረችውን ሁሉ አዳመጣት። የልቧንም ንጽህና ተመለከተ። በዚህ መገኘቱ ይችን ጨለማውጧት መድኃኒትን ፈልጋ በሰውነቷ የታከተች አንዲት ደካማ ሴትን ለመፈወስ ነበር። ንጹህ ልቧን በአምላክነቱ ተመለከተ። ህይወቷን በሙሉ ያለፈችበትን የስቃይ ዘመኗን አስበላት። ማንም ሳይሰማትና ሳያት እድሜዋን በሙሉ ተደብቃ ያለቀሰችውን ሁሉ መዘነላት። ወደ እርሷም ጠጋ ብሎ እንዲህ አላት። ልጅ ሆይ እምነትሻ አድኖሻል። በሰላም ሂጂ፣ ከደዌሽም ተፈወሺ። ሕይወቷን በሙሉ የሰማችሁን የሆነችውን ሁሉ በአንድ አፍታ ረሳችሁ። ልጅ ሆይ የሚለው ቃል ዳግመኛ እንደተወለደች አስደሰታት። ጌታችን እንደ ወደዳትና እንዳከበራት አሰበች። ልጅ ሆይ ድነሻል ብሎ ዘመኗን በሙሉ የተሸከመችውን ቀንበር አወረደላት። እድሜዋን በሙሉ ከሰው ተነጥላ በብቸኝነት ሰዎች ሁሉ መርገም እንዳለባት ኃጢአተኛ እንደሆነች እየነገሯት በእንባና በሐዘን ያሳለፈችውን ዘመን በአንዲት በተባረከች ቀን ኢየሱስ ህመማም ብቻ ሳይሆን ነፍሷንም ባረካት። ኃጢአቷን ሁሉ ይቀራላት። ከአሁን በኋላ ከእርሷ የሚፈስ ምንም አይነት ደም የለም። ከሰዎች ጋር ሁሉ እኩል ናት። ቤተሰቦቿን፣ ወዳጆቿን ሁሉ መንካትና ማቀፍ ትችላለች። አሁን የእግዚአብሔር ልጅ ሆናለች። ዋጋ ያላት፣ ከሴቶች ሁሉ የተለየች፣ እግዚአብሔር ልዬ ብሎ ያከበራት ነጽሔት ናት። እግዚአብሔር ጊዜው በደረሰ ጊዜ ሁሉንም ነገር ወደ እርሷ አመጣው። ህይወቷን ባረከው። በመንፈሷም አዲስ እንደተወለደ ህፃን ሆነች። አሁን ከህመሟ ብቻ ሳይሆን በፈጣሪዋ እጅ የተዳበሰች ፈጣሪ ልጄ ብሎ ያከበራት እምነቷ ዘላለማዊ ህይወትን ብርሃንን ያደረገላት መከራዋን ታሪክ አድርጎ በሐሴት የቀየረላት የተቀደሰች ሴት ሆናለች። ይህን ታሪክ በማርቆስ ወንጌል ከምዕራፍ 5 ቁጥር 34 ላይ ወስጄ የእምነትን አዳኝነት ላመኑ ሁሉ የሚቻል እንደሆነ የፈጣሪን ፍቅርና አባትነት አጋሯችሁ። የዛሬው ፕሮግራም በዚህ ተጠናቋል። ሰብስክራይብ በማድረግ የሚቀጥለውን ቪዲዮ ተመልከቱ። በያላችሁበት ያለም ዳር ሰላምና ጤና ተመኘው።